ሳይሆን ሆዱ የሚቆርጠው ብዙ ሰው አለ እዚጋ፣ መቁረጥ ብቻ የሁለቱም ጓደኛ ነው ብላለች። አንድ እኔም ብያለው፣ ጓደኛም አይደለም ልጁ። የቡታ ጅራ ልጅ ነው ሚስኪን ነገር ነው ልጁ ትዳ ምን ገባኝ ከመጣንትና ድንቅነሽ መጣች ወርቀ ፈልቤሽ መጣች፣ አይመለከተኝም። ቤነሱ ይሉላ ትናንትና ማለት ነው። ልጁ እኮ መጀመሪያ ቀጥ ብሎ ነበር እየቆም ያለው ቤኪ በመሰለኝ ተንቀሳቀስ ያለው እንደዚህ ያታረቀና ከዛ ወደ ብሩ ሄደ መጀመሪያ በደንብ ይሁን እግዚአብሔርን ዝም ብሎ እነሱ ስጨቀጨ ዝም ብሎ ሳያቸው ነበር። ከዛ ቤት ይበዱ እንደዚህ ሳይል አይቀርም። እንደዚህ አየውና ከዛ ወደ ብሩኬ ሄደና፣ አንተ እዚህ ጋ ግን አንድ ነገር ለናገር ሳይሚ አሟት መንገድ ላይ ወርቃ ነው ያመጣሁት አለ አይደለ? እሺ ደውላለት ነው ወይስ ነው ሰደም ብላው ነው እንዴት ነው? ለሽ ከደወለች ተደወለች፣ በዙሪያው ላለ ሰው ትደውላለች እንዴ። እንዴት ለሱ ደወለች? ግልጽ አልሆነልኝም። ከቤት አልወጣም። ልጁን ያመጣው አብሮትም የመጣው ከብሩኬ ጋር ነው ልጁ በመኪና ከዛ ቪዲዮ ሳይከፈት ልጁን ቤት አስገቡት እና በሩን እናንተ ከፈታሉት እና ተደናገን ግን በነገራችን ላይ ግን ድራማ ሳይሆን አሁን እነሱ ወደ ሚዲያ የሚያመጡት ማለት አሁን እኔ ለምሳሌ የሆነ ቪዲዮ ለመልቀቅ የሆነ ማለት አሁን አንቺ ዝም ብለሽ ከአሜሪካን ውስጥ የሆነ ቪዲዮ ልልቀቅ እንኳን ብለሽ የቲክቶክ ቪዲዮ የሆነ ነገር ማውጣት ሲኖርብሽ ቦታ ወይነሽኔ ቆንጆ የእኔ ፍቅር አለ። ሁሉሽኔ ሁላችሁም ሰላም ናችሁ። አብራሪ ውስጥ አብራራው አብራራው ገብቶ እያብራራ ነው። ቲጂ አብራራው፣ ጋሻ አብራራው አብራራ ከላይ እኔ ላይ አብራሪ ትክክል አን እየትክክል አይደለውም። እሺ አንቺ ፒስ ነሽ በቃ፣ የአራድዬ ልጅ ተመችተሽኛል። አይ ግን የሆነ የሚወጣ ነገር አለው። ይሄ ቪዲዮ መለቀቅ አለበት፣ ይሄ ቪዲዮ መላ እንደዚህ መሆን አለበት ብሎ ተመካክረው ካልሆኑ ዝም ብሎ ካሜራማን ሆነው ቀርጾ የሚልቅባቸው ግን አረ ዝምባ ያቸው ቆይ፣ አንድ ነገር ልንገራችሁ። ቆይ አንድ ነገር አሁን አንቺ ቤት ስመጣ ስመጣ ቤት መኖርሽን አለመኖርሽን አረጋግጬ ነው የምመጣው። አደለ እንዴ? ልትወጪ እኮ ትችያለሽ። ሰው ዝም ብሎ አይመጣም እኮ። አደለ እንዴ? እንደው በቃኛ ዝም ብለ ፋራ ምንም፣ ዝም ብለ ስለ ፍቅር ስላለን ብንከተላቸው፣ በጋ አደረጉን በቅጠል እያሳዩ ለሰራ ሃያ ደቂቃ የሚቀረጽ ቪዲዮ ብቻ አይደለም። እናንተ አዳቤ እያለቀሰ ነው ብታይ አዳቤ ደግሞ ደጋፊ የአንዱ በኩል ነን እያሉ የስ አንበሳዬ፣ ቀብራራው እንደ ወንድሟ የሚያለቅስ መስሏት ነው። እሱ ቀብራራ ነው ይባላል። እንደ አብርሃም እንደ ወንድሟ የሚያለቅስ መስሏት ነው። አያለቅስላትም የኛ ቀብራራ እየተባለ ነው የውላችሁ ገና ይህንን ታሪክ ሊጀምሩ ሲሉ ምን አለ? እሱ በአምንሽም ባላምንሽም በማንም አልተካሽም ብሏታል። ብሩኬ ሁነት እንደዚህ በቀላሉ ባየው፣ እንደዚህ ባይኑ ባየው ነው። ቀለበት አስሬያለሁ ባለች ጊዜ ራሱ ተስፋ አልቆረጠም። ዝም ብሎ ባየው ወንድ ነው። እንደው እሷን የሚተወው እንደው ይኸውልሽ፣ እሱ ላይም አትሳሳች። እሱ ላይም ስራ ነበረ። ስራ አደለም፣ ስራ አደለም ኖሪበይ እነ የሀይሜ ቆፍጣኖች ጀግናዎች፣ እነልጅሰኒ አስገብተው ላይቭ ላይ ሲጠይቁ ስራ ነበረ፣ በመሃል አቋረጥም ብሎ ልጁ በቀጥታ ተናግሯል። እልክልሻለሁ ከስልክ ካላጠፋሁት ተናግሯል። ልጁ ፋሲል ተናግሯል። ለበዓል ስለሄዱ ነው እንጂ ስራ ነበረ የጀመር ነው ብሏል። እናንተና የመጣው ልጅ ደግሞ እናንተና የመጣው ልጅ ደግሞ እንትን ነበረ። አይታችሁት ከሆነ እንዳለ ቲክቶኩ ላይ የቤተ ክርስቲያን ልጅ ነው። አይታችሁት ከሆነ ሁሉ ነገር ደስ ቲክቶክ ተቀላላ የቤተ ክርስቲያን የቤተ ክርስቲያን ስርዓት ያለው ልጅ ነው። ልጅም ደግሞ የብሩኬ ጓደኛ ነው። አይኔ፣ ማን ነው የምታውቀው ነገር? እስቲ ጋሽ ልጅ አይደለም አዲስ አበባ እፍሬም ማለት ነው። እፍሬም የለም፣ አብርሃም የለም። ከብሩኬ ጋር እንደዛ ሆነ ማንን አምኖ ነው አንድ ሴት ልጅ ለብቻዋን የምትላከው እዛ አረ አብሮት ይዞት መቶት ነው ቤት አስገብቶት አንተ በሩን ክፈት ከዛ የሀይሚ ቤት አይደለም እንዴ አሁን እኮ ያ ስለተነቃ ይሄንን እንትን ነው ብለው እኮ ነው ምርኬ እናጃጅላቸው ኬኩን እናርጉና እናጃጅላቸው የሀይሚ ቤት ነው እንደዚህ ተጫወቱብን ምድረ ኢትዮብ ሰከሩ በዶላር ድብድብ ብቻ። አሁን እኮ ኢትዮቡ በጠቅላላ እንትን የእኛ ሰው ስለሚወድ ወከባ ስለሚወድ ዩሚው በንትን ሀይበይኝና እልክልሻለሁ በኢምቦክስ ሀይበይኝ ሲናገሩ የነበሩ አቢባ ላይ የቀረቡት ያለቀሱት ልጆች አይታችኋል። እንትን ሰርተውላቸው ብራቸውን የከለከለው ልጅ አ ያስመለሰችው እነሱ ሲናገሩ የጋብቻ ፎቷቸውን እያሳየን ግን አለ ዩትዩብ ላይ ሆነ ቲክቶክ ላይ ስንሰራ ለቪው እና ለእንትን ብለን ለድራማ ነበር ባልና ሚስት አይደለንም እያልን የነበረው ግን ይኸው አሁኑ ነው ስነግርሽ ይኸውልሽ እኛ በቃል ኪዳን በቤቱ ነው ያገባን ነው በቁርባን ብሎ እያሳያት ነበር ለብሌን እልክልሻለሁ በኢንቦክስ ልክ ልሻለሁ እና በውስጥ ልክ ከዛ በኋላ ይውልሽ እንደዚህ ነው። ኢትዮም ላይ ሚስ እና ምን አለ መሰለሽ፣ ልጁ ታብሌት የለም የእርግዝና መከላከያ አውቀን አለ ሰው ወከባ ነው የሚወደው እሱን ከስራ አድርገን አታጭን እሷ ደግሞ እርጉዞና ሰው የሚያየው ያንን ነው መድኃኒቱን ገባች መድሃኒቱ እዛ ጋለ እዚህ ጋር ጉዝ ነች ምናምን እያለ አለ ሁለት ሚሊየን ቪውን ያገኘ ነው አለ እኔ ግን ይቅርታ አርጉልኝና ማለት ነው ሀይሚና ብሩክም ቃል የተግባቡ ነገር ይመስለኛል። በቃ አለ አይደለ ቃል የተግባቡ ነገር ይመስለኛል መቼም ምንም መጣ ምንም አንለያይም የሚል ቃል የተግባቡ ይመስለኛል አላቸው እንደዚህ ሳስበው ቃል ያላቸው ይመስለኛል አየሬ ኮንፊደንስ እዛ በቃ ቀብረር ብለሽ ቁጭ ብለሽ ብሌንዬ አላቸው አቤት አቤት አታስፎግርም እውነት ቆይ ያስመስላል እንዴ እቺ ልጅ አንድ ነገር ሳስብ የተነገረኝ ነው ቀለበት አስራለች በተረቁ ሰሞን ሙሽ እየ በመጣችበት ሰሞን ቀለበቱ የብሩቴ ነው ልንገር አይደል ቪዲዮ እንኳን ዋቶ ነበር አስጠፍተውት ነው ማርያምን በይ እስኪ ማርያምን የተቀረጸ ቪዲዮ አሉ ማርያም ማርያምን አቲ ፕሮሚስ ግን እንደዛ ነገር ይመስለኛል። ቃል የተግባቡ ነው የሚመስለኝ በቤተ ተዋሪና ተዋሪና አይ ለልጥን ነው። ማታ ከዚህ ጨፍረን ጨፍረን ስንወጣ ምን ይላሉ መሰለሽ፣ ቤት ምንም እኮ ሰው የለም። ዝም ብለው ትንሽ ናቸው እኮ ውርውር የሚሉ እኛ አሁን እሱ ሲገባ ታያለች። በስማም እንዴት እንደምንቀውጠው የኛ የእኛ ቀብራራማ ምንም ምንምስ እንዲጠይቃት እኮ ነው የምትፈልገው፣ እንዲጠይቃት ነው። እሱ እንደሆነ ቀብራራ ነው፣ አይጠይቃትም።

ማንም እንትን የለም። ገባሽ ግን እኛ ማለት ነው። ሁለቱም አንድ ናቸው። እኛም ሶስት መቶውን እየጠበቅን ነው። እኛ ደግሞ አማቻችን ነው፣ በጣም እንወደዋለን። እኛም ልንቀውጠው ዝግጁ ላይ ነን።

ልንገራችሁ እውነተኛ ሪሊ ላይፍ ሚዲያ ላይ ወጣም፣ እንደዚህ የተሰዳደቡት የሄሉና የማርክን አይታችኋል። አንድ ቀን መጡ መጡ ተናገሩ፣ አበቃ

እንትን እኛ እዚህ ጋር ቁጭ ብለን እንደዚሁ ስንጫወት ምናምን አንዷ ምን አለኝ ከስር የራሳቸውን ፍቅር ፈልጉ። የሰውን ፍቅር ምናምን እኛ ስለ ሰው እኛ ደጋፊያቸው ነው እኝነን እንጂ አፍቃሪያቸው ነን አላለም። የቡርአፍቃሪነን አላለም። አልወጣንም የሰው ሰው አትም እኛ እኔ እኔ ባለትዳር ነኝ። አሁን ምሳሌ እኔ ባለትዳር ነኝ፣ ሁለት ልጆች አሉኝ። እግዚአብሔር ይመስገን እኔ ፍቅርንም አሳልፌዋለሁ። አሜን አሜን አሜን። መኪና አይተው ነው መኪና አይተው ነው። ካዲያ ሸቃሊ ፊትሽን ካየሽ ሸሻላ አሁን እውነተኛ ከሆንሽ ነያ በቪዲዮ አውሪና እንደዚህ ተደራደሪ። ሃናንዬ እኔ የምር ወላ ሀቅ ነው፣ ልንገርሽ፣ ልንገርሽ። ሃናንዬ እኔ እናትና የእኔ ትልቅ ትልቅ ወንድም አለኝ። እናትና አባቴ ሳይጋቡ በፊት የተወለደ ልጅ ናት። እና የጓደኛ ሆንኳት እኔ ሴተት የለም፣ እነሱ ሴቶች ናቸው። አንድ ወንድ ነው ከኛ ቤት፣ ደግሞ አንድ ሴት እኔ ብቻ ነኝ። ከዛ ልክ እንደ ጓደኛ አየችኝ። የእንትን ስጋዘም እንድናማለን ነው ጎረቤት ምናነ አረብ ሀገር እንደኛው ስደት መጣች። የመውለጃ ጊዜዋ ቢያንስ ሁለት አመት እንጂ እርሜዋ ሂዷል። ከዛ ጦጢት ጦጢት ልበል እንጂ ራሴን ጦጤት መንባረግ ጥሩ ነው። የወንድሜን ጓደኛ አጣበስኳትና ሶስት ልጅ እያከታተለች እያከታተለች አልወለጀችም። ተመልሰ መታ። የሆነ አረብ ሀገር ያነ ቻንስ አልፏት ነበር፣ ወይ ጉድ ተጠፍፎ ነበረ እንደ እና አሁን በቃ እኮ ነው ወላሂ። ለጓደኞቻቸው ለወንድም ካላችሁ እኔ ሰዎች ካላችሁ ኖ ኢትዮጵያመ ማለት ነው። እኔ እግዚአብሔርን ነው የምላችሁ፣ በጆሮ የሰማሁት ነው። እና ያውራሉ ገባሽ? ከአረብ ሀገር የመጣች ሴት እኮ ምንም ማጠይቃት ወዲያው በቃ ተጠምታ ስለምትመጣ ያለ ምንም ጥያቄ ምንም ካምትልቅ እያሉ ያውራሉ። እውነቷን በእጃቸው ብር እየላኩላቸው። አዎ ሰላም አለይኩም እንካ የምትል ሞልታለች። እንካ ተቀበለኝ። ይሄ ስንት መንግስትና ንጉስ የሚወልድ እቃ